ከከከል ኮት ትተነፍሳለች አለች አለች ልገላት የነበረው በኔ ልታሳብብ ነው ካሌብ እንዴት እንደዚህ ያደርጋል እጁ ላይ ብትሞትበት ሞተች ይባላልና ከልብ ነው ግን መግደልን ትደግፋለህ ሞትን የምደግፍ በሆን ኖሮ ግንባሮን ብዬ መደፋት ላይ ነበር ግን እኮ ብትሞት ታሳዝናለች እሷ ብትሞት የሚያሳዝነው እስር ቤት የሚገባው ልጅ ከዚህ ኖሮ ይሻላል ግን አክሽን ቤት እየፈለኩኝ ነው ይሻላል ከዚህ በላይ የማትፈልግበት ቦታ መቆየት የለበትም። ልጅ ገድሎኝ ነበር ቲና፣ የሰው እጅ ላይ ለምን ሰበብ ትሆኛለሽ? እሺ፣ ስነሳ እያዞረኝ ነው። መቼ ማታረ ነው? አረም ሞተሽ ነበር እኮ ሳልገድ፣ ማልሞት። አሁንማ ከአባትዬው ነው የምንጀምረው። አትነግሪኝም? የተናገርኳቸው ነገሮች ተሳክተው ያውቁ። ልጁ ምን አለው? ዋናው እኮ ሰውዬው ጋር ነው። ታዲያ መጀመሪያ ሰውዬውን አታገቢም ነበር። ቤት አገኘ እየፈለግኩ ነው። ምናልባት ታሜ የነበረ ጊዜ ነበረውን ብታስታውስ፣ ትወደኝ ነበር። እኔ ግን ማስታወስ አልፈልግም። ለምን? አንዳንዴ ያልሰሙት አይቆጭም። ማር ለሚባለው ካፌ ገብተን ማውራት እንችላለን። ይቀርታ። ምን ነው የተማመንብኝ? ምንይ መተማመኛችን? ገንዘብ ሰበቡ። መኝቴ ኖር ሸረ ሁሉንም ነገር ነግሬያታለሁ። እንደምትማግጭብን ግን ነግሬያታለሁ። ከማን ጋር? እሱንም ማወቅ አለብኝ። አሁን መጀመር እንችላለን። አረ አሁን ጥሩ ጊዜ ነው። ማምሸት ጀምረዋል። ፎቶ ናሳይ ይህን ነገር እኔ ረዳቴና እና አንቺ ብቻ ነው የምናውቀው። ለእናትሽ ልጅ እንኳን ትንፈሽ ብላት አንቺ አሁንም ተኝተሻል እንዴ? ችግር አለ? አይ ዝም ብዬ ነው። አረብሻት ቆይ ትራሱን። እንዴት እንዴት አድርገሽ ነው የወጣሽው? ትወስድናለች ብሎ እንዳትነግረው ነው መውጣቴን። እንዳትፋቅ ከዚህ ክፍል ውጭ እያዞረኝ እኮ ነው። እኔም በአንቺ ጉዳይ እያዞረኝ ራስ ላቅርባ። አይ ቆይ ጋበላለሁ ብዬ ነው ደወልትነት እንዴ ደውለትም ከሆን ብሎ ስልክ ያንስ መስታል እንደምትለው ስለሚያውቅ እኮ ነው። ምን ላድርግ ትሁት፣ ሰውየውን እኮ በቤቱ ላኖረው አልቻልኩም። በዚህ በክፍለ ዘመንም እኮ እንዲማም ሸጥራ አልነበረም። ታገም፣ በቻልከው መጠን እንሽ ነገር ለማስተካከል ሞከር። ሰላም ጤና ይስጥልን። የትሁት ድራማ ተከታታዮች እንደምን ቆያችሁ? ዛሬ በዚህ ዝግጅታችን ከባለፈው ክፍል የቀጠለውን የተወዳጁን የትሁት ተከታታይ ድራማ ክፍል ይዘን ቀርበናል። ሚሊዮን ሰብስክራይብ ቪዲዮ ላይክ ሼር እያደረጋችሁ እንዲሁም ሐሳብ አሳይታችሁን እያካፈላችሁን እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድዘልቁ ስንል ባክፍሮት ነው። ቲና ተርፋለች። ካሌብ በሰራው ስህተት በጣም ተበሳጭቷል። ዳኒ ለቲና እየተቆረቆረ ያለ ይመስላል። ካሌብ ለምን ቲናን ለመግደል ሞከረ ይለዋል የካሌብን አባት። የካሌብ አባትም ነገሩን ቀለል አድርጎ ምን ነው ስሩሃ መወስ ያንሳት ነው ሲለው፣ ዳኒ ጠብቆት የነበረው አው ካሌብ ልክ አልሰራም እንዲለው ነበረ፣ እና ደነገጠ። ካሌብ በቲና ጀምሮታል፣ ቀጣይ አንተ ነ ከዚህ አምልት ትለዋለች ትሁት። እሱ ግን የደን ከዚህ ቤት ከገባች ወዴትም ንቅንቅ አለልም ብሏታል። ቲና ተርፋለች፣ በሰላም መለየት እያለ መገዳደል ምን አመጣው? በቃ ተለያዩ ይላታል የካሌብ አባት። ቲና አሁንም ከዚያው ነች። በስካር መንፈስ የልቡን ነግሮኛል። አፈቅርሻለሁ ካላንችም አልኖርም ብሎኛል። ስለዚህ ወዴትም አልሄድም አብሬ ኖራለሁ ከፍቅሬ ጋር እያለች ነው። እንደዚህ አይነት ስህተት ድጋሚ መስራት የለብሽም። ጥንቃቄ ማድረግ አለብሽ ይላታል ዳኒ። እሷ ግን ምሳ አልገድልም አንድ እንዲበቀላሉ አልሞትም ንጀምረው ደግሞ ከሸማክሌው ነው ብላለች ቲና ዳኒ ከቤት መውጣት አይፈልግም፣ ግን ደግሞ ሽማግሌው መፍቀድ አለበት። የሽማግሌውን ልብ ለመብላት ነው መሰል። ታመህ ሳለ ያደረግሁልህ ነገር እኮ ብታስታውስ ምሮ ውለታ ይዞ ከዚህ ቤት አታስወጣኝም ነበር ይለዋል። የካሌብ አባትም በስታወሱት ጊዜ ውጭ ሻይ ቡና እያለ አመሰግናለሁ እንጂ አሁን ግን ከቤት መውጣት ግድ ነው ብሎታል። ደስታው የሚበዛው በውጭ ሁነን ስንገባበት ነው ብሎታል። ቲና ከነፍስ ገዳይ ጋር ተደራድራለች። የመጀመሪያው ነፍስ የማን ትሆን? ነፍስ ማለፉ የማይቀር ነገር ነው። ካሌብ አልጋውን ለቆ ሶፋ ላይ ማደር ከጀመረ ዋላ ደር ብሏል። ዛሬ ግን አልጋውንም ቤቱንም ለቃ እንድትወጣ ቲናን እያናገራት ነው። ጉድሽ ሳይወጣ ከዚህ ቤት በሰላም ውጭ እያላት ነው በእኔ ላይ እንደምትወሰልችብኝ እኮ አውቃለሁ ሲላት ቲና ደነገጠች። የደነገጠችው ግን መማገጧ ሳይሆን ከማንጋ መሆኑን ያወቀ መስሏት ነበረ። እስካሁን ያልታወቀባት መስሏት ነበሷ ቤት አባዬ በፖሊስ ከማስወጣቱ በፊት ነገውኑ ፍቺ አድርገን በሰላም እንለያይ እያላት ነው ካሌብ። እሷ ግን ሌላ ዓለም ውስጥ ነች ከቅጥረኛዋ ጋር ውል ፈጽማለች። የመጀመሪያው ሟሽ ደግሞ ሽማግሌው መሆኑ ታውቋል። ቲና ይህንን ሁሉ የምታደርገው ከሁሉም ተደብቃ ነው። ዳኒ ግን ባኖባታል። ግን አሁንም በግልጽ ልትነግረዋ የፈለገች አትመስልም። ትሁት ታማሚ አግኝታ ሙታ ምግብ ሰርታ ክፍሏ ድረስ ልካላታለች። እሷ ግን ልትመርዘኝ ይሆናል እንጂ በሰላም ለእኔ አስባ ምግብ ሰርታ አትልክልኝም ስትል በመመረዙ በኩል እንኳ ከአንቺ የተሻለ ሰው ያለ አይመስለኝም ይላታል። አልባሽሙር ምግቡን ይዞላት የሄደው ዳንኤል የሆዷን በሆዱ አድርጋ። ዲና ትሁትን ስለምግቡ አመሰገነቻት። ባሳለፉት ጥሩ ያልሆነ ጊዜያትም ይቅርታ ጠየቀቻት። ትሁት ግን ደስተኛ የሆነች አትመስልም። ምክንያቱም እሷ ማስመሰል አታውቅም። ይቅርታ የሚባለው በተግባር ሲረጋገጥ እንጂ ዝም ብሎ ይቅርታ ጊዜን መግደያ ቃል ነው ብላ ታምናለች። ቲና ስዞር እየዋለች ያዞረኛል እያለች ካል ጋር ወርድን ብትል ካሌብ እጇን ይዞ በግድ ጎትቶ አስወጥቷታል። ሽማግሌው ዛሬም አምሽቷል። ካሌብ በጣም ተጨንቋል። በገዛ ቤቱ በእኔ ምክንያት ቤቱን እንድጠላ አደረግኩት እያለ ይብሰለሰላል። ትሁትም እንግዲህ ያለፈው አልፏል፣ የወደፊቱን ግን በቻልኸው መጠን የእነሱን ጉዳይ ለማስተካከል ሞክር፣ ትለዋለች። እሱማ ሞክሮ ነበረ እነሱም ቢያሉት እንጂ ይሁን። ሽማግሌው ሲቀመቅ አምሽቶ ወደ ቤቱ እየሄደ እያለ የቲና ቅጥረኞች ከኋላ ደርሰው ማጅራቱን ብለው ጥለውታል። ከዚያ ስምን ይፈጠር ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። የዛሬው ዝግጅታችን እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን የምንቀርብ መሆናችን እየገለጽ እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን የምንቀርብ መሆኑን እየገለጽ ቪዲዮውን ሰብስክራይብ ቪዲዮውን ላይ ሼር ስለምታደርጉልን፣ ሀሳብ አስተያየታችሁን ስለምታካፍሉን፣ እንዲሁም እስከ ቪዲዮው ፍጻሜ ድረስ አብራችሁን ስለነበራችሁ እናመሰግናለን በቀጣዩ ክፍል እስከምንገናኝ ድረስ መልካሙ ሁሉ ከእናንተ ጋር ይሁን። ሰላም።